የስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነቷትን እጽተን ጽሖን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾም ስምንተኛው ሳምንት ሆሳዕና ተብሎ ተሰይሟልና፣ ስለምን ሆሳዕና ተብሎ ተሰየመ? ይህ ክብረ በዓል ስለምንድነው የሚከበረው? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማመራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መልአክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በቅድስት ቤተክርስቲያናችን ከሚከበሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ ይህ በአብይ ጾም ስምንተኛ ሳምንት ላይ የሚገኘው ወይም ደግሞ የሚከበረው በዓለ ሆሣዕና ነው ማለት ነው። እንግዲህ በዓለ ሆሣዕና ደግሞ ሆሣዕና ማለት ትርጓሜው ምን ማለት ነው ስንል፣ ሆሣዕና ማለት መድኃኒት ማለት ነው። ታዲያ ይህንን ክብር በዓል ስለ ምንድን ነው የምናከብረው? ምንድን ነው የምናስብበት በዚህ ክብር በዓል ስንል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ከፊት የቀደሙት እንዲሁም ደግሞ ከኋላ የሚከተሉት ሕዝብ በተለይ ደግሞ አእሩግ ሕፃናት ወይም ደግሞ ጡት የሚጠቡ ሕፃናት ጭምር ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ጌታችንን እያመሰገኑ መቀበላቸውን ወይም ደግሞ ጌታችንን ማመስገናቸውን ወደ ኢየሩሳሌም እየተመሰገነ መግባቱን የምናስብበት ነው ማለት ነው ይህ በዓለ ሆሳዕና ታዲያ ይህ ያለ ሆሳና በአራቱም ወንጌላውያን ላይ ተመዝግቦልን እናገኛለን ማለት ነው። እነዛ መካከል ደግሞ የማቴዎስ ወንጌል ምራፍ 21 ቁጥር 1 አንደኛው ነው ማለት ነው። ስለዚህ ይህንን የማቴዎስ ወንጌል ምራፍ 21 ስትመለከቱ ስለ በዓለ ሆሳና ይናገራል ማለት ነው። አስተውሉ። በዚህ በዓለ ሆሳና ታዲያ ሊቃውንት አባቶቻችን ቤተ ክርስቲያኑን እየዞሩ በአራቱም ማዕዘን አራቱም ወንጌላውያን ስለ በዓለ ሆሳና የጻፉትን ከመጽሐፍ ቅዱስ እያነበቡ ስርዓቱን ያከናውናሉ ማለት ነው። ዑደት ማድረጋቸው ጌታችን በአህያይቱ ርንጭላ ላይ ተቀምጦ መዞሩን ወይም ደግሞ ዑደት ማድረጉን ሲያጠይቅ ነው፣ ወይም ደግሞ የዚያ ምሳሌ ነው። አራቱም ወንጌላውያን የጻፉትን እያነበቡ ጌታችን በበዓለ ሆሳዕና ምን እንዳደረገ ምእመናኑ እንዲሰሙ፣ እንዲገነዘቡ ይህንን ስርዓት ያከናውናሉ። ይህ ብቻ አይደለም፤ በበዓለ ሆሳዕና ብዙ የሚከናወኑ ሚስጥራት አሉ። ከነዚያ መካከል ደግሞ በሰሞነ ሕማማት ጸሎተ አስተስርዮና ጸሎተ ፍታት አይደረግም። ስለዚህ በሰሞነ ሕማማት የማይደረገው ስርዓት አሁን በበዓለ ሆሳዕና እሁድ ዕለት ይከናወናል ማለት ነው። ለምሳሌ አንድ ሰው በሰሞነ ሕማማት ቢሞት ጸሎተ ፍታት አይደረግለትም። ለምንድነው ጸሎተ ፍታት የማይደረግለት ስንል በዚያ ወቅት ላይ የጌታን ሕማሙንና መከራውን የምናስብበት ወቅት ብቻ ስለሆነ ማለት ነው። ሁላችንም በዚህ በበዓለ ሆሳዕና በቅድስ ቤተ ክርስቲያን ተገኝተን ፍታት ሲደረግ ለእኛም እንዲደረግ መሆን ይኖርበታል ማለት ነው። ካህናት አባቶቻችን ጸሎተ ፍታትን በበዓለ ሆሳና ስለሚያከናውኑ ማለት ነው ለሁሉም ምእመናን ጸሎተ ፍታት ይከናወናል። በዚህ ዕለት አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም የገባበት ዕለት ነው። ይህን ነው የምናስበው። በዚህ በበዓለ ሆሳና ታዲያ በነቢይ እግዚአብሔር በዘካርያስ አስቀድሞ በትንቢት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልልበይ እነሆ ንጉሥ ጻድቅና አዳኝ ትሁትም ሆኖ ባህያና ባህያይቱ ግልገል በወርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል፣ በማለት አስቀድሞ በትንቢት ተነግሯል ማለት ነው። ታዲያ በነቢያቱ የተነገረው ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ወደ ኢየሩሳሌም በቀረበ ጊዜ ከደቀ መዛሙርቱም ሁለቱን ላካቸው ሁለቱን ላካቸውና ወደዚያች መንደር ሂዱ። ከዚያች መንደር ገብታችሁ አህያይቱንና የአህያይቱን ግልገል ውርንጭላይቱን ታስረው ታገኛላችሁ። ፈታችሁ አምጡልኝ አላቸው። በዚያ ጊዜ ደግሞ ሰዎች ቢጠይቋችሁ ለምን ትፈታላችሁ? አትውሰዱ ቢሏችሁ ለጌታ ያስፈልጉታል በሏቸው ብሎ ጌታችን ከደቀ መዛሙርቱ ሁለቱን ላካቸው። ደቀ መዛሙርቱም ታዲያ ጌታችን እንዳላቸው ወደዚያች መንደር ገብተው ሲመለከቱ አያይቱን ከውርንጭላይቱ ጋር ታስረው አገኟቸው። በዚህን ጊዜ ሄደው ሲፈቱ፣ አዎ ሰዎቹ ለምን ትፈታላችሁ? አቁሙ አሏቸው። በዚያን ጊዜ ለጌታ ያስፈልጉታል አሏቸው ጌታችን በሉ እንዳላቸው እነርሱም ለጌታ ያስፈልጉታል አሏቸው። በዚያን ጊዜ ታዲያ እነዚያ ሰዎች ወዲያው ተዋቸው ወይም ደግሞ ሰጧቸው። ደቀ መዛሙርቱም ታዲያ ከመንደር ገብተው አህያይቱን ከነውርንጭላይቱ ወስደው ወደ ጌታችን ተመለሱና ለጌታችን ክብር ሲሉ በአህያይቱ ላይ ልብሳቸውን አነጠፉና ለጌታችን አቀረቡለት። አዎ የሰላም ከተማ ተብላ የተሰየመች ኢየሩሳሌም በውስጧ ያሉት ሽማግሌዎች እንዲሁም ደግሞ የሚጠዉ ህፃናት ሁሉ በአንድነት ሆነው በነቢይ እግዚአብሔር በልብ አምላክ በቅዱስ ዳዊት እንደተነገረው በዚህ በመዝሙር 117 ቁጥር 26 ላይ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በታላቅ ዝማሬ እግዚአብሔርን አመሰገኑ። እግዚአብሔርን እያመሰገኑ ተቀበሉ። አዎ ጌታችን በአህያዋ ላይ ተቀምጦ እየተመሰገነ ወደ ኢየሩሳሌም ገባ። ኢየሩሳሌም ከተማ በገባ ጊዜ ግን ከተማዋ እጅግ ተጨነቀች፣ ተናወጠች። አዎ በሰማይ የሰማይ ሰራዊት የሆኑ መላእክት ያመሰግኑታል። በምድር ደግሞ ከፊትም ከኋላም የሚከተሉት ምዕመናን ሁሉ ሆሳዕና በአርያም እያሉ አዎ በጌታ ስም የሚመጣ የተባረከ ነው እያሉ በዝማሬ በእልልታ እግዚአብሔር አምላክን ማመስገን ጀመሩ። ሕፃናት እንኳን ሳይቀሩ አዎ ጡት የሚጠቡ ሕፃናት እንኳን ሳይቀሩ ሆሳዕና በአርያም እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገኑ። በዚህ ጊዜ የኢየሩሳሌም ከተማ እጅጉን ተናወጠች፣ እጅጉን ተጨነቀች፣ እጅጉን አስተጋባች። በዚህ ጊዜ ሁሉም ምን መጣብን? ምንድን ነው ምንሰማው? እያሉ የካህናት አለቆች ጭምር አይሁዳውያን ጭምር ከቤታቸው እየወጡ ይመለከቱ ጀመረ። ይህ ማን ነው እያሉ ይጠይቁ ዘንድ ጀመረ። የማጉረምረም ድምፃቸውንም ጭምር ማሰማት ጀመሩ። ወደ ጌታችንም ቀርበው ታዲያ እነዚህን ዝም ማስበላቸው ለምን ታስጮብናል? አሉት። እርሱም ታዲያ አዎ በመጽሐፍ የተነገረውን አልሰማችምን? ከሚጠቡ ህፃናት አፍ ምስጋና ለራስ አዘጋጀው የተባለውን አልሰ አልሰማችሁምን? እነዚህ ዝም ቢሉ ባያመሰግኑኝ፣ ሕፃናት ጡት የሚጠቡ ህፃናት ያመሰግኑኛል። ህፃናት ባያመሰግኑኝ እንኳን ደግሞ የቢታንያ ድንጋዮች አንደበት አውጥተው አፍ አውጥተው ያመሰግኑኛል አለ። በዚህ ጊዜ የቢታንያ ድንጋይ አንደበት አውጥቶ ጌታችንን አዎ ሆሳህና በአርያም እያለ ያመሰግን ዘንድ ጀመረ። በዚህ ጊዜ ይበልጡኑ ተበሳጩ፣ ተናደዱ። ምስጋና የባህሪ ገንዘቡ የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክርስቶስ በእግዚአብሔር ስም የመጣ እግዚአብሔር ሆኖ ሳለ አይሁድን እጅግ አወካቸው። በአርያም በሰራዊተ መላእክት የሚመሰገነውን በባሪያው መልክ በትሕትና የተገለጸውን የእርሱ መመስገን አይሁድን አናደዳቸው፣ በቁጣ ላይ ቁጣን ጨምራባቸው። የአይሁድ ቁጣ እጅጉን በረታ። አዎ በረታ። ህዝቡንም ታዲያ ዝም ለማሰኘት አይሁድ ደከሙ። ነገር ግን ምንም ነገር ማድረግ አልቻሉም። ዝም አሰኛቸው ብለው ቢጠይቁት ሕፃናት እንኳን ባያመሰግኑኝ የቤታና ድንጋይ ያመሰግነኛል ብሎ ሲያመሰግኑት አሳያቸው። በዚህ ጊዜ እጅግኑ ተበሳጩ። ህዝቡን ዝም ለማስባል ሞከሩ፣ ደከሙ። ነገር ግን ምንም ነገር ማድረግ አልቻሉም። በነቢየ እግዚአብሔር በልበ አምላክ በቅዱስ ዳዊት በትንቢቱ ላይ እንደተነገረው በመዝሙር ስምንት ቁጥር ሁለት ላይ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ተብሎ እንደተነገረ ለራሱ ምስጋናን አዘጋጀ ጌታችን መድኃኒታችን የሱስ ክርስቶስ በሕፃናቱ ከፊትም ባሉ ከኋላም በሚከተሉ በሰማይ ሰራዊት መላእክትም ጭምር እየተመሰገነ በክብር ወደ ኢየሩሳሌም ገባ። ቀድሞ ጌታችን መድኃኒታችን የሱስ ክርስቶስ እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበረ። ነገር ግን በዚህ ቀን በክብር እየተመሰገነ የአይሁድ ንጉሥ ሆኖ ነው እየገባው። እየተመሰገነ በዚህም ተበሳጩ። እጅጉን ስለተበሳጩ ጌታችን ላይ ማጉረምረም ጀመሩ። ጌታችንን መስደብ ጀመሩ። ይህ ማን ስለሆነን የሚገባው እያሉ መስደብ ጀመሩ። በጌታችን ላይ ለመምከር ወይም ደግሞ ለመዶለት፣ አዎ ለሰኞ ስብሰባ ጠሩ፣ እሁድ ከሰዓት ማለት ነው። ስለዚህ በዚህም ምክንያት ነው የጌታችን ሕማማት የሚጀምረው ወይም ደግሞ ሰሞነ ሕማማት የሚጀምረው በዓለ ሆሳዕናን ባከበርን ከሰዓት ጀምሮ ማለት ነው። በዓለ ሆሳዕናን ባከበርን ከሰዓት ጀምሮ ስለምንድነው ሰሞነ ሕማማት የሚገባው የሚጀምረው ስንል፣ አዎ ያጉረመረሙበት የሰደቡበት እንደዚሁም በእርሱ ጉዳይ ለመምከር ደግሞ ስብሰባ የጠሩበት ዕለት ስለሆነ ሰሙነ ሕማማቱ ይጀምራል ማለት ነው፣ በዓለ ሆሳዕናን ባከበርን ከሰዓት። አስተውሉ ታዲያ ኢየሩሳሌም የዘንባባና የወይራ ዛፍ ዝንጣፊዋን ይዛ ምንጣፏን ዘርግታ ወደ እርሷ የገባውን የሰላሟን አምላክ የሰላሟን ንጉሥ እየተቀበለችው ነገር ግን አላወቀችውም ነበረ። እርሱ ስለኛ ራሱን ቤዛ አድርጎ ሊሰጠን የዋትውት ሆኖ ወደ እነርሱ እየመጣ ወገኖቹ ሁሉ አላወቁትም ነበረ። አስተውሉ። ኢየሩሳሌም ወደ እርሷ የመጣውን የሰላሟን አምላክ፣ አዎ ንጉሷን እየተቀበለች ንግር ግን አላወቀችውም ነበረ። ለዚህ ነው በትንቢተ ኢሳይያስ ምዕራፍ አንድ ቁጥር ሶስት ላይ ሰማይ ስሚ ምድር አድምጪ በሬውም የገዥውን አህያውም ደግሞ የጌታውን ጋጣ አወቀ እስራኤል ግን አላወቅም እንደተባለ ማለት ነው። ጌታ በተወለደ ጊዜ ትንቢቱን ምሳሌውን የሚያውቁ ባላወቁ፣ ባልተቀበሉ በዚያ በብርድ ወራት ላይ እመቤታችን የምታለብሰው ልብስ አጥታ በተቸገረች ጊዜ ሙቀታቸውን የገበሩለት እረኞቻቸውን ተከትለው የመጡ ከብቶችና አላሞች፣ አህዮች ናቸው። ናስተውሉ በኢየሩሳሌምም ደግሞ በእናቶቻቸው ጀርባ ላይ የነበሩ አይሩ ሕፃናት ጌታቸውን አውቀው ምስጋና አቀረቡለት። ወገኖቼ ልብ ልንል ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ወደዚህ ዓለም ሲመጣ በዋሻና በጎል በሆሳዕና ያሳየው ትሕትና እጅግ የሚያስደንቅ ትሕትና ነው። ታዲያ ጌታችን ይህንን ፍቅሩንና ትሕትናውን እያሳየ ወደ ቤተ መቅደስ ሲገባ እነዚያ አይሁዳውያን ሁሉ ቅድም እንዳልነው አጉረመረሙበት፣ አጉረመረሙበት። ወገኖቼ በዚህ ምክንያት ህማማቱ ከዚያ ይጀምራል ማለት ነው። ህማማቱም ደግሞ አስተውሉ። አምስት ቀን ከግማሽ ይሆናል። ከሰኞ እስከ አርብ አምስት አለ፣ እሁድ ከሰዓት ግማሽ ቀን አለ። አምስት ቀን ግማሽ ይሆናል። ይህም ደግሞ አምስት ቀን ግማሽ የምን ምሳሌ ነው ስንል የዚያ የ5500 ዘመን የዚያ የዓመተ ፍዳ የዓመተ ኩነኔ ዘመን የዚያ የጨለማው ዘመን ምንም እንኳን ጽድቅ ብንሰራ ወደ ሲሆል የምንጣልበት ዘመን በዲያብሎስ ግዞት ውስጥ የነበርንበት ዘመን የዚያ የ5500 ዘመን ምሳሌ ነው። እነዚህ አምስት ቀን ከግማሽ ማለት ነው። አስተውሉ ታዲያ ይህንን በዓለ ሆሳዕናን ስናክብር እኛ እንዴት ነው የምናከብረው? ምክንያቱም በዓሉን ማክበር የሚጠቅመን እኛኑ ነው ወገኖቼ። ይህንን በዓል ስናክብር ሰላምና ፍቅርን የእርሱን የክብር አመጣት እያሰብን ሊሆን ይገባል። ለጌታ የማያስፈልግ ፍጥረት የለም። ይልቁንም ደግሞ የክብር ዘውድ አድርጎ በመልኩ የፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፍቃድ የተፈጠረ ማንም የለም። እያንዳንዳችን በእግዚአብሔር ዓላማና እቅድ የተፈጠረ እንደ መሆናችን መጠን እግዚአብሔር የሚከብርበትን ስራ ልንሰራ ያስፈልጋል። እግዚአብሔር የማይከብርበትን ስራ ደግሞ መስራት አይገባንም። አህያ በሰው ሰውኛ ስትታይ የንቀትና የውርደት ልትመስል ትችል ይሆናል። የአህያን ታሪክ በመጽሐፍ ቅዱስ ስንመለከት ግን በዓለም በሥጋዊ ገንዘብ መንፈሳዊ ዐይኑ ታውሮ እግዚአብሔር ያረገማቸውን እስራኤላውያንን ሊራገም ሲሄድ እስራኤላውያንን እንዳይራገም ለመንገድ ከእግዚአብሔር ዘንድ የተላከው መልአክ በሚሄድበት መንገድ ላይ ቆሞ አዎ፣ የተመለከተችው ከበልዓም ይልቅ ያየችው የተመለከተችው የበልዓም አህያ ነበረች። በዚህ በኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ እንደምናገኙ ማለት ነው። ይህም ብቻ አይደለም። አዎ በሆሳዕና ዕለት ከሌሎች እንስሳት ይልቅ ጌታን በክብር የተሸከመች ይቺ ያ አህያ ናት። ወገኖቼ የአህያዋን ታሪክ የቀየረ አምላክ የሁላችንን ሚወት በውለት ይቀይርልን። አህያ ከዛ በፊት ለእኛ እህል ተሸክባ ስትሄድ ሂጂ ተብላ ስትደበደብ ነበረ። ነገር ግን የሆሳህና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉለት በምንጣፍ ላይ ተረማምዳለች፣ ይቺ አህያ ማለት ነው። ሰዎችም ደግሞ ልክ እንደዚሁ እንኳን አንተ የተቀመጥክባት አህያ እንኳን መሬት ልትነካ አይገባም ብለው፣ አዎ አህያይቷ በምንጣፍ ላይ ስትረማመድ ነበረ። ቀድሞ ሂጂ ስትባል፣ አዎ ወደዚህ ሂጂ እየተባለች ሸክም እያሸክሟት ሲደበድቧት ነበረ። ነገር ግን ጌታችን ሕይወቷን ቀይሮት ከመደብደብ ወዲያው ደግሞ ከብራለች ማለት ነው። አሰውሉ ስለዚህ ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስ እንደጎዘጎዙላት ሁሉ እኛም ደግሞ ጌታ በጸጋውና በረድኤቱ እንዲያድርብን ልባችንን ከኃጢአትና ከተንኮል አጽንተን ፍቅርንና ትዕትና ልንጎዘጉዝ ይገባል። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋ ታላቅ ነው። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ በክርስቶስ ማደሪያነታችን ደግሞ ያለፈው ታሪካችን ይለወጣል። ወገኖቼ ትላንት በሰው ዘንድ ተንቀን ሊሆን ይችላል። ትላንት በሰው ዘንድ ይህ ምን ያመጣል ተብለን ሊሆን ይችላል። ትላንት በሰው ዘንድ አዎ ተጥለን ሊሆን ይችላል። ዛሬ ደግሞ እርሱ ሕይወታችንን ቀይሮ አዎ እነሆ የተጣልነውን ያነሳናል። የተረሳነውን ያስታውሰናል። የተናቅነውን ያከብረናል። ወገኖቼ ሕይወታችን ይቀይረዋል፣ ማንነታችን ሁሉ ይቀይረዋል። ይህ የሚሆነው ታዲያ አዎ በንስሐ ሕይወት ስንመላለስ ነው። ሕግጋቱን ስንጠብቅ ነው። በልባችን ከኃጢአትና ከተንኮል ስንጸዳ ነው። ፍቅርንና ትሕትናን ገንዘብ ስናደርግ ነው። ይህ የሚሆነው ይህን እንድናደርግ ደግሞ እሱ አምላካችን ይርዳን፣ እሱ አምላካችን ይርዳን። ስለዚህ የሰውነታችንን ቤተ መቅደስ በንሳ በማንጻት በመቀደስ ቅዱስ ሥጋውን ክቡር ደሙን በመቀበል የእርሱ ማደላ ለመሆን መፋጠን ይኖርብናል። እንግዲህ በዕለተ ሆሳና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደተቀበሉት ሁሉ እኛም ደግሞ በዓለ ሆሳናን ስናከብር ሐሴት አድርገን ሆሳህና በአርያም እያልን እግዚአብሔር አምላክን ልናመሰግነው ይገባል ማለት ነው አህያዋን ከነውርንጭላዋ ፈታችሁ አምጡልኝ ማለቱ ጌታችን ስለምንድነው ነው ስንል የሰው ልጅ ከኃጢአት ስርዓት ለመፍታት የመጣ አምላክ መሆኑን ሲያጠይቅ ነው አህያዋን ፈታችሁ አምጡልኝ ማለቱ እንዲሁም ደግሞ ደቀ መዛሙርቱ አህዮቹን ፈተው ማምጣታቸው የምን ምሳሌ ወይም ደግሞ ስለምንድነው ስንል ደግሞ ስልጣነ ክህነታቸውን ሲያጠይቅ ነው ወይም ደግሞ ሲያመላክት ነው አዎ ጌታችን ራሱ አዩ ወዳለችበት ቦታ ሄዶ ከዛው ተቀምጦ መሄድ ይችል ነበር። ነገር ግን ፈታችሁ አምጡልኝ አለ። ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት ስራት ለመፍታት የመጣ አምላክ መሆኑን ሲያጠይቅ ነው። እንደዚሁም ደግሞ ሐዋርያቱን እንደዚሁም ደግሞ ደቀ መዛሙርቱን መላኩ ደግሞ ፈተው እንዲያመጡለት ስልጣነ ክህነታቸውን ያመላክታል። ሌሎ ሰዎችን መላክ ይችል ነበር። ነገር ግን ደቀ መዛሙርቱን የላከው ስልጣነ ክህነታቸውን ሲያመላክት ነው። ምክንያቱም በምድር የፈታችሁት በሰማይ የተፈታ ይሆናል እንዲሁም ደግሞ በምድር ያሰራችሁት በሰማይ የታሰረ ይሆናል ብሎ ስልጣነ ክህነትን እንደሰጣቸው ማሰርም መፍታትም እንደሚችሉ ሲያጠይቅ ማለት ነው። አስተውሉ። በተጨማሪም ደግሞ ባህየዋ ላይ ልብሳቸውን ማንጠፋቸው ስለምንድን ነው ስንል የምትመጭ የማትቆረቁር የወንጌልን ሕግ ሰጠህን ሲሉ፣ አዎ ደቀ መዛሙርቱ ልብሳቸውን አውልቀው ባህየዋ ላይ አንጥፈውለታል ማለት ነው። በተጨማሪም ደግሞ ጌታችን በፈረስ ላይ አይደለም የተቀመጠው፣ በህያ ላይ የተቀመጠው። በፈረስ ላይ ቢቀመጥ ምናልባት ፈረሱ ቶሎ ቶሎ ስለሜሄድ ሰዎች ላይደርሱበት ይችሉ የሆኑ ይሆናል። ነገር ግን እርሱ በህያ ላይ ነው እንጂ በፈረስ ላይ አልተቀመጠም። በህያ ላይ ለምን ተቀመጠ ስንል በህያ ላይ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ ለፈለጉኝ ሁሉ ቅርብ ነኝ፣ ከፈለጉኝ አያጡኝም ሲል በህያ ላይ ተቀምጧል ማለት ነው። አስው ታዲያ ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት ጌታችን በፈጣሪነቱ ወይም ደግሞ ስለፈጠራት ገንዘቡ ስለሆነች ነው። አህያዋን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን አሁንም በዘመናችን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል ስርዓት እንድንፈታ ይፈልጋልና፣ ሁላችንም ንስሐ ልንገባ ያስፈልጋል። ከበደል ስርዓት ልንፈታ ያስፈልጋል። ከኃጢአት ስርዓት ተፈተን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ማደሪያዎች ልንሆን ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን ይርዳን። ታዲያ ይህንን ስናነሳ ደግሞ ይህንን በዓለ ሆሳዕናን ስናክብር ዘንባባ ይዘን ነው የምናከብረው። ዘንባባ የምን ምሳሌ ነው? ለምንድነው ዘንባባ ምን ይዘው የሚለው ማወቅ ያስፈልጋል። ይህንን ክብረ በዓል ስናከብር ወይም ደግሞ ጌታችን እየተመሰገነ ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ ይዘው ነበረ፣ የተምር ዛፍ ዝንጣፊ ይዘው ነበረ፣ የወይራ ዛፍ ዝንጣፊ ይዘው ነበረ፣ ልብሳቸውንም አንጥፈው ነበረ። ይህንን ስለምን አደረጉ ቢባል፣ የዘንባባ ዝንጣፊ ለምን ያዙ ቢባል፣ አዎ ዘንባባ እሳት ለብልቦ ይተወዋል እንጂ አይበላውም። አንተም ታዲያ ባህሪ ሃይመረም አይመርም ሲሉ ዘንባባ ይዘው ጌታችንን አመስግነውታል። ስለዚህ እኛም ባህሪህ አይመረመርም ስንል ዘንባባ ይዘን ክብረ በዓሉን እናከብራለን። አንድም ደግሞ ዘንባባ ረዥም ነው፣ ልዑል ነው። አንተም ደግሞ ልዑለ ባህሪ ነህ ስንል ዘንባባ ይዘን ጌታችንን እናመሰግናለን ማለት ነው። በዚህ በበዓለ ሆሳና እንዲሁም ደግሞ የተምር ዛፍ ዝንጣፍ ይዘዋል ብለናል። ይህንን ለምን ያዙ ቢባል ተምር ፍሬው አንድ ነው፣ አንተም ደግሞ ባህሪ አንድ ነው ሲሉ ነው። አንድም ተምር ልዑል ነው ወይም ደግሞ ረዥም ነው፣ አንተም ልዑለ ባህሪ ነህ ሲሉ ነው። ተምር የተምር ፍሬው በእሾ የተከበበ ነው፣ በቀላሉ መለቀም አይቻልም። ያንተም ሚስ ሚስጥር አንተ ካልገለጽከ በስተቀር አይመረመርም ሲሉ የተምር ዛፍ ዝንጣፊ ይዘው አመስግነውታል። እንደዚሁም ደግሞ የወይራ ዛፍ ዝንጣፊ ይዘውም አመስግነውታል። የወይራ ዛፍ ዝንጣፊ ለምን ያዙ ቢባል ወይራ ጽኑ ነው፣ ወይም ጠንካራ ነው። አንተም ጽኑ ባህሪ ነ ሲሉ አዎ ጌታችንን የወይራ ዛፍ ዝንጣፍ ይዘው አመስግነውታል። አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ፣ አዎ የወይራ ዛፍ ዝንጣፍ ይዘው አመስግነውታል። አንድም የወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ፣ አዎ ይህንን የወይራ ዛፍ ዝንጣፊ ይዘው ጌታችንን አመስግነውታል ወገኖቼ። በመጨረሻም ታዲያ ልብሳቸውን ማንጠፋቸው ቅድም ከጠቀስነው ባሻገር እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አንጥፈውለታል። እዚህ ጋር ልናስቸው ለሚገባው ግን እነዚያ ያላመኑ አይሁዳውያን ለተቀመጠባት አህያ ይህንን ያህል ክብር ከሰጡ ታዲያ እኛ ዛሬ በድንግልና ፀንሳ በድንግልና ለወለደችው ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ምን ያህል ክብር ልናደርግላት ይገባን? የሆነ ግኖቼ ይህንን ሁላችንም ቆም ብለን ልናስብ ልናስተውል ያስፈልጋሉ። ግኖቼ ስለዚህ ይህንን በዓለ ሆሳዕናን ስናክብር የሚከናወኑት ነገሮች ዝም ተብለው ሳይሆን መጽሐፍ ቅዱሳዊ ማስረጃ እንዳላቸው አስቀድሞ ትንቢት የተነገረላቸው እንደሆኑ እንዲሁም ደግሞ ሁሉም ነገር ምሳሌ እንዳለው ልናውቅ ያስፈልጋል። ዘንባባውንም ስንይዝ ወይም ደግሞ በዘንባባው ይህንን ክብረዋል ስናክብር ምን እያለን እንደሆነም ጭምር ልናውቅ ያስፈልጋል ማለት ነው። ስለዚህ ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ፣ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥተው ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ ቶቻችን ወንድሞቻችን እየሳቱ ነው ያሉትና እየሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን የሚርዳን የሰማነውንም በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን ደግሞ በሰማነው ቃል ሰላሳ ስልሳ መቶ የአማረ ፍራፍትን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ እርሱ መልካምና በጎ ፍቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግሎ ለመስቀሉ ክቡር ይቆየን።